ሰላምታችን በያላችሁበት ይድረስ። የተወደዳችው ቻናላችን ቤተሰቦች ከብላክ ላይን ሚዲያ የዕለቱን አዳዲስ መረጃዎች ማስደመጥ እንጀምራለን። የግንቦት 12 የአማራ ህዝብ የተጋድሎ ታሪክን በተመለከተ አስገራሚ መረጃዎች ወጥተዋል፣ በዝርዝር እናስደምጣቸዋለን። የብልጽግና ከፍተኛ አመራሮችን መማረኩን ፋኖ አሳውቋል። መንግስት ለማስመለስ ሞክሮ ያላሰበው ኪሳራ ደርሶበታል፣ መረጃውን ይዘናል። ከተማ ላይ በተሰራ ኦፕሬሽን በርካታ የአገዛዙ ወታደሮች ተገድለዋል፣ በቆይታችን ትሰሙታላችሁ። ሰባት የብልጽግና አመራሮች ተገድለዋል። ወታደራዊ ስልጠናውም ቆሟል። የመረጃችን አካል ነው። የህክምና ባለሙያዎችን አመጽ በተመለከተም አዲስ መረጃ ተሰምተዋል፣ ወደ እናንተ ይደርሳል። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባልና የጎጃም ቀጠና ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊው አርበኛ አስረስ ማረ የግንቦት 12 ታሪክና ትግሉን አስመልክቶ መልእክት አስተላልፏል። ከጥር አጋማሽ 2014 ዓ.ም ጀምሮ በነበረው ጊዜ የብልጽግና ኃይል የህዝባዊ ኃይሉን መዋቅር ለማጥፋት ወታደራዊና ፖለቲካዊ ስራዎችን ለማከናወን የተወራራጠበት ወቅት እንደነበርም አስታውሷል። በተለይም የብሔራዊ የጸጥታ ግብረ ኃይሉ ተገዳዳሪ ኃይል ተፈጥሮብኛል ብሎ በተመስገን ጥሩነህ በኩል መግለጫ ማውጣቱን ተከትሎ በህግ ማስከበር ስም ፋኑን እርሾ የማሳጣት እርምጃ ተጠናክሮ ቀጠለ። ይህ ዘመቻም በጥቂት የአብን የዜማና የብልጽግና አክቲቪስቶችና አመራሮች የተቀናጀ የፖለቲካና የፕሮፓጋንዳ ድጋፍ በሰፊው ተቸረው። በጊዜው አገዛዙ ይፋ ባደረገው መረጃ መሰረት ከ12000 በላይ ፋኖች፣ ጋዜጠኞችና አክቲቪስቶች በየማጎሪያ ካምፖች ታሰሩ። ዛሬ ያሉት የአማራ ፋኖ በጎጃም መካከለኛ አመራር አባላት አብዛኞቹ የዚህ እስርና እንግልት ሰለባዎች ናቸው። እጅ አንሰጥም ብለው የተፋለሙትም ጥቂት አይደሉም ተብሏል። የእስርና ግድያ ኦፕሬሽኑ ግንቦት ስምንት ቀን በይፋ ከመጀመሩ አስቀድሞ ቁልፍ የህዝባዊ ኃይሉ አመራር የጠላትን እርምጃ እንዴት እንመክት በሚለው ነጥብ ላይ ጥልቅ ውይይት አድርጎ በሁለት መሰረታዊ ምክንያቶች ጠላትን ፊት ለፊት መጋፈጥ ተመራጭ እንዳልሆነ መደምደሙን ያስታውሳል። አንደኛው በጊዜው የነበረን የመሳሪያና የተዋጊ አቅም ሁኔታ ሲሆን፣ ሁለተኛው ምክንያት ደግሞ ጠላት ከህዋት ጋር በነበረው ጦርነት ምክንያት ያለው ፖለቲካዊ ድጋፍ እንዳሆኑ ያልተሟጠጠ መሆኑ ነበር። ስለሆነ ምርጫችን የኃይል ጥበቃ ማድረግ ማለትም ያሉንን የቡድን መሳሪያዎች የአባላትና የአመራሩን ደህንነት በመጠበቅ ላይ ያተኮረ እንቅስቃሴ አድርጎ ትክክለኛው ጊዜ እስኪመጣ መጠበቅ ሆነ ይላል አርበኛ ጥበበኛ ስርስ ማረ። ይህንን የተረዳው ጠላት ከስር ባሻገር የተወሰነን አመራሮችን መግደልን ግብ ያደረገው ኦፕሬሽን ጀምረ። ግንቦት 8 የጀመረው ዘመቻ ግንቦት 12 ሰሜን ጎጃም ሜጫ ደረሰ። ግንቦት 12ም በአማራ የህልውና ትግል ውስጥ ከሚታወሱት ቀናት መካከል አንዷ ሆነች ነው ያለው። በዚህ ዕለት ግንቦት 12 ቀን 2014 ዓ ም ከባህር ዳር ከተማ በቅርብ ርቀት ከሚገኝ ቦታ ላይ ከአርበኛ ጥላውን አበጀ ጋር እንዳለን በጠዋቱ ከፍተኛ መረበሽ ውስጥ የሚከት መረጃ ደረሰን። አርበኛ ዘመነ ካሴ ላይ ተኩስ ተከፍቷል የሚል መረጃ እስካፍንጫው የታጠቀ ቀበርካታ በርካታ ኃይል ከባህር ዳር እስከ መራዊ ባለው አስፋልት መንገድ ተበተነ። መራዊ ዲሽቃ፣ ብሬን፣ ስናይፐር፣ ሞርተር በታጠቁ የብልጽግና ነፍሰ ገዳዮች ተሞላች። ከፊሉ የጠላት ኃይል ወደ ሰሜን ሜጫዋ እናሸንፋለን ቀበሌ ታመመ። በሶሻል ሚዲያ በፍጥነትና በጥራት መረጃ የማድረስና ህዝብን ሞቢላይዝ የማድረግ ተግባር ተጠናክሮም ቀጠለ። በየወረዳው ላለው የህዝባዊ ኃይል አመራርና አባል መንገዶችን በመዝጋት የጠላትን እንቅስቃሴ የመክታት እና የማዛባት ስራ እንዲሰራ ስምሪት ተሰጠ። ይህም ብዙ ቦታዎች ላይ ብዙ ውጤት አመጣ። በተለይ የአዴትና የባህር ዳር የህዝባዊ ኃይሉ መዋቅር ውጤታማ እንቅስቃሴ በማድረግ የጠላትን እንቅስቃሴ የማዛባት ስራ መስራቱ የሚታወስ ነው። የመራዊና አካባቢ ወጣት መንገዶችን በመዝጋትና ወደ ውጊያው ቦታ በመንቀሳቀስ የጠላትን ኃይል መፈናፈኛ አሳጥቶትም ነበር። ከአዴት አቅጣጫ በመንቀሳቀስ ሽፋን ለማድረግ ከሞከረው ኃይል ውስጥ ያሁኑ የብሔራዊ ኃይሉ ማዕከላዊ ኮማንድ አባልና የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረው አንዱ ነበር። የሆነ ሆኖ በማይታመን ገድል አርበኛው አስር ከማይሞሉ አጃቢዎችና ከሁለት ወንድሞች ጋር በመሆን ባደረገው ተጋድሎ የጠላትን ከበባ ሰብሮ ሲወጣ የተሰማንን እፎይታ መቼም የምንረ ደረሰው አይደለም። ይህ ዕለት በብዙዎቻችን ዘንድ የፈጠረልን የአሸናፊነት ስነ ልቦና ቀላል አይደለም። የሰነቀልን የማሸነፍ ወኔ ያለመበገድ ጽናትና የይቻላል መንፈስ ልዩ ነበር። አርበኛውና ጥበቃዎቹ ካለፏቸው በርካታ ወጥመዶች ሁሉ ይህኛው በልዩነት የሚታወስ ነውም ብሏል። የአማራ ፋኖ ብሔራዊ ኃይል አፋባ ንጉስ ሚካኤል ኮር የኢንጂነር ደሳላይ ክፍለ ጦር አባላት በመካነ ሰላም ከተማ በመግባት ሶስት ባንዳ ማርከው መውጠታቸው ተነግሯል። በዚህ የተበሳጭ የብልጽግናው አገዛዝ ባንዳዎቹን ለማስለቀቅ አለኝ ያለውን ኃይል ቢጠቀምም ያመጣው ለውጥ ግን የለም ተብሏል። ከጀግኖች ማውጣት ቀላል የመስላቸው የከተማ አስተዳደርና መስል የሚያዘዛቸው ባንዳ አጋሮችን ይዞ ቢዘምትም ሳይሳካ ሲቀር በደረሰበት ቦታ ያገኘውን ማህበረሰብ እንደ ደራሽ ጎርፍ እየጠረገ ሀሙሲት ከምትባል አነስተኛ ከተማ ጀምሮ ወርቄና በታ የራቀውን በጥይት የደረሰበትን መሪው ላይ የቀጠቀጠ ከፍተኛ ሰብዓዊ ጉዳት ሲያደርስ ውሏል። በዚህ ጥቃት አቶ አማራ አበባው የተባለ ግለሰብ በጥይት ተደብድቦ የተገደለ ሲሆን ሌሎች ሁለት ንጹሐንን አቁስለው የያዙት እንዳለ በአይን እማኝ ተረጋግጧል። በፋኖ ታፍነው የወጡ የብልጽግና አስፈጻሚ አመራሮች ብዛት ሶስት ሲሆን ከነዚህም መካከል አቶ መሐመድ አራጌ የመንገድና ትራንስፖርት ኃላፊ ይገኝበታል። በቀጣይም የብልጽግናው ቡድን አስፈጻሚ ወዳደሮች ላይ ያነጣጠረ ጥቃት ተጠናክሮ ይቀጥላል ሲል የንጉስ ሚካኤል ኮር ቃል አቀባይ አርበኛ ሃምሳ አለቃ ሁሴን ኦመር ገልጿል። አስር የመከላከያ ሰራዊት አባላት ሲገደሉ ከስምንት በላይ የሚሆኑት ደግሞ ክፉኛ ቆስሏል ተባለ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጎጃም አገው ምድር ክፍለ ጦር የቴሌሊ ዘንግና ብርጌድ አጥቢያ ሌሊቱን ትሊሊ ከተማ ዘልቆ በመግባት ጠላት መሽጎ በሚገኝበት ካምፕ ላይ ጥቃት መፈጸሙን ከክፍለ ጦሩ የተገኘው መረጃ ያመለክታል። በዚህ ልዩ ኦፕሬሽን የስርዓቱ አገልጋይ የሆኑ አስር የመከላከያ ሰራዊት አባላት ሲገደሉ ከስምንት በላይ የሚሆኑት ደግሞ ክፉኛ ቆስሏል ሲል የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ ገልጿል። አርበኛ ዘመነካሴ አርበኛ ጌራ ወርቅን የተፈራ ዳምጤ የክፍለ ጦር ሰብሳቢ አድርጎ ሾሟል። አርበኛ ጌራ ወርቅ በአብነት ትምህርት ቤት ድጓ ጸሞ ድጓውን ዘልቋል። መጽሐፍ አዋቂና መርማሪም እንደሆነም ይነገራል። በአስኳላ ትምህርቱም ደግሞ በሶሲዮሎጂና በሶሻል አንትሮፖሎጂ እንዲሁም በሶሻል ወርቅ ተመርቋል። በሳምኖ ዘመን በልዩ ሁኔታ የልዩ ኃይል ስልጠና እንዲወስድ ተፈልጎ በጃሪ ማሰልጠኛ ሙሉ የልዩ ኃይል ስልጠና ወስዷል። በሳምኖ ትእዛዝም በመተከል አውራጃዎችና በጃሪ ኩታበር ማሰልጠኛዎች ብዙ ስራዎችን ሰርቷል። ቀድሞ የነቃ አይናማ ታጋይና አታጋይም ነው። አማራ ወጣቶች ማኅበርን መስርቶ ማህበሩን በሊቀ መንበርነት መርቷል። አዲስ አበባን ጨምሮ በአራቱም የአማራ ግዛት እየዞረ ወጣቱን 72 ቅርንጫፍ ጽፈት ቤቶችን በያዘ መዋቅር አደራጅቷል። አማራን የህልውና ጥያቄ ለማስመለስ ሁሉንም የሰላማዊ መንገዶች ሞክሮ በሩ ዝግ እንደሆነ ሲረዳ ቀድሞ ጫካ የገባና ነፍጥ ያነሳ ብዙ ያልተነገረለት ራሱን ደብቆ የሚሰራ አርበኛ ነው ተብሏል። አርበኛ ጌራወርቅ የጎጃም አገውምድር ክፍለ ጦርን በምክትል ሰብሳቢነት ሲመራ የቆየ ሲሆን አሁን ወደ ሁለተኛ ተፈራ ዳምጤ ክፍለ ጦር በሰብሳቢነት ተዛውሯል። የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማረሻ ፀሐዩ ፈሪ ህዝብ የአምባገንኖች ኮሪቻ ነው ሲል ገለጸ። የአምባገንናዊ አገዛዞች መሪዎች የስልጣን እድሜ ለመሸመት የሚሰሩት ክፋት ፍርሃት መፍጠርን እንደ ፖለቲካ ስልክ መጠቀም ነው ብሏል በማህበራዊ ሚዲያ ገጹ ማስተላለፈው መለክት። ይሄ የፍርሃት ፖለቲካ ግንባታ አጠገባቸው ያሉ ሹመኞችን በመግደል አሊያም ከስልጣኑ የመነሳት ፍርሃት ውስጥ ይከቷቸዋል። ገደሎ በማሳየት ድንገት ከስልጣን አንስተው ሹመኛው ሁሉ በፍርሃት እንዲረድና እንዲገዛላቸው ያደርጉታል ይላል። ይህንን በፍርሃት የመግዛት ስልት ወደ ህዝቡን በመ በመወሰድ በጅምላ እስር፣ በድንገተኛ ና የሌሊት አፈናዎች አስሮ በመደበቅ ወዘተ ፍርሃት በግለሰቦች ዘንድ እንዲነግስ ያደርጋሉ ነው ያለው። የመደበኛ ቡድን አደራጅተው በማዘረፍ ና በማስደብደብ ፍትህ እንደሌለ ህዝቡ እንዲያስብ በማድረግ መንግስትን ደጅ የሚጠና ምስኪን ህዝቡ ይፈጥራሉ። ትንሽ ተቃውሞ ያነሳውን በማፈን ተስፋ ቢስ እንደሚያደርጉትም ያነሳል። ይሄ በግለሰቦች ደረጃ የሚዳብር ፍርሃት በሂደት ወደ ማህበረሰብ ያድግና በሀገራዊ ፖለቲካ ድባብ ውስጥ የፍርሃት ባህል ይደነድናል የሚለው ፋኑ ማርሸት የፍርሃት ባህል ያለው ማህበረሰብ ደግሞ ለመብቶቹ የማይታገል አምባገነናዊ ስርዓት እንቢ የማይል የጭቆና ለም መሬት ይሆናል ብሏል። የለውጥ አእምሮቱ ይዘጋል፣ ለውጥ ሲያስብ ፍርሃት ይወረዋል፣ ስለሆነም ግፍና ጭቆናን በዝምታ ይመለከታል ያለው የፈጣሪን ጣልቃ ገብነት ከመፈለግ ያለፈ ነገር እንደሌለውና ፍርሃት ያደረበት ማህበረሰብ ባርነት ውስጥ ያለ የአምባገነኖች ኮርቻ እንደሆነም ያነሳል። ነጻ የፖለቲካ አጀንዳ አይኖረውም፣ ምክንያታዊና ተጨባጭ ውሳኔም አይወስንም። እኩልነት በነጠፈበት የመድሎ ፖለቲካ ራሱን ያስማማል። የተግባቦት ነጻነት ስለሌለው ከማንሾካሾክ ያለፈ ግልጽነት የለውም ብሏል። ፈሪ ህዝብ ነጻነት የለውም ቢሆንም ራሱ ለነጻነት ሳይሆን ለባርነት ያመቻቻል። ፍርሃት ድል ሲደረግ አምባገነኖች ይርዳሉ፣ ይወርዳሉ፣ ይዋርዳሉ ነው ያለው። በኦሮሚያ ሰባት አመራሮች መሞታቸው ተሰምቷል። በኦሮሚያ ክልል በቅርቡ ለመሰረታዊ የውትድርናና ፖለቲካዊ ስልጠና አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የሰባቱ ሕይወት ማለፉ ነው የተነገረው። አብዛኞቹ ሟቾች ተጓዳኝ የጤና ችግር እንደነበረባቸው የጠቀሱት ምንጮች የሟቾች ቤተሰቦች አስክሬኖች እንደተረከቡ ምንጮች ገልጸዋል። ምንጮቹ ሟቾቹ አመራሮች ከየትኛው ዞን፣ ወረዳ ወይም ቀበሌ እንደሆኑ ግን ለጊዜው እንዳላጣሩ ተናግረዋል። ወደ ማሰልጠኛው የገቡ አመራሮች ከ17 በላይ እንደሆኑና ሁለት መቶ ያሉ ከካምፕ አምልጠው እንደጠፉ ምንጮች ጠቁመዋል። ማሰልጠኛው የሚገኝበት አካባቢ ሞቃታማ፣ የመሠረታዊ ውትድርና ክህሎት ስልጠናው ነው ከባድና ለአሰልጣኞች የሚቀርበው ምግብ አነስተኛ እንደሆነም ምንጮች ገልጸዋል። ለ45 ቀናት የታሰበው ስልጠና በሰዎች ህይወት መጥፋት ሳቢያ በአንድ ወር ውስጥ ማለትም ግንቦት አንድ እንዲጠናቀቅ ተወስኗል። በመላው አገሪቱ የተጀመረ የጤና ባለሙያዎች የስራ ማቆም አድማ ቀጥሏል። የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉን ተከትሎ በአዲስ አበባና በክልል ከተሞች በሚገኙ አንዳንድ ሆስፒታሎች የህክምና አገልግሎቶች መስጠት ማቆማቸው ተነግሯል። በአርሲ ዞን አሰላ ከተማ የሚገኘው የአሰላ ማስተማሪያና ሪፈራል ሆስፒታል የሚሰሩ የጤና ባለሙያዎች ሙሉ በሙሉ የስራ ማቆም አድማ ውስጥ ገብተዋል። በሰሜን ሸዋ ዞን ፍቼ ከተማ በሚገኘው የሰላል ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰሩ ባለሙያዎች ሙሉ በሙሉ የስራ ማቆም አድማውን እየተሳተፉ ነው። ባሌ ዞን በሚገኘው የመዳወላቦ ዩኒቨርሲቲ ጎባ ሪፈራል ሆስፒታልም ስራ አቆሟል። ቀደም ሲል ከነበረው ከፊል የስራ ማቆም አድማ አሁን ላይ ወደ ሙሉ በሙሉ የስራ ማቆም መቀየሩም ተገልጿል። በአማራ ክልል ቀደም ሲል የጤና ባለሙያዎች በጅምላ መታሰራቸው የተዘገበበትና በኋላም ከስራ ከቀሩ ግቢውን ለቀው እንዲወጡ መመሪያ ተላልፎባቸው የነበሩ የጎንደር ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በአብዛኛው ባዶ ሆኖ ቀጥሏል። በአዲስ አበባ በዳግማዊ ምኒልክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታልና የካቲት 12 ሜዲካል ኮሌጅ ሆስፒታል የአገልግሎት መሰ ጓጎል ይታያል። የጤና ባለሙያዎችን ጥያቄ አስመልክተው መግለጫ የሰጡት የፖለቲካ ፓርቲዎቹ መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የጤና ባለሙያዎች ጥያቄ የህዝብም ጥያቄ ነውና ትኩረት ይሰጠው ብለዋል። የጤና ባለሙያዎች የሚያገኙት ገቢ እራሳቸውንና ቤተሰቦቻቸውን ማኖር እንዳልቻለ ገልጸው ለአንድ ወር ያህል ጥያቄ ሲያቀርቡ መሰነበታቸው ይታወሳል። ጥያቄያቸውም የመኖርና ያለመኖር ጉዳይ እንጂ ሌላ ምንም አይነት ይዘት እንዲሁም የፖለቲካ አንድምታ እንደሌለው እና ለጥያቄዎቻቸውም እስከ ግንቦት አስር ቀን 2017 ዓም ተገቢው ምላሽ እንዲሰጣቸው በሰለጠነ መልኩ በ ማሳሰቢያ ይህ ሊሆን ካልቻለ መብታቸውን ለማስከበር አጠቃላይ የስራ ማቆም አድማ እንደሚያደርጉ መግለጻቸው ይታወቃል። በዚህ መሰረት እኛ በትብብር የምንሰራ የፖለቲካ ፓርቲዎች ባለሙያዎቹ ላነሱ ጥያቄ መንግስት ተገቢው ምላሽ እንደሚሰጥ ተስፋ በማድረግ እንዲሁም የባለሙያዎችን ማሳሰቢያ ተከትለን በጉዳዩ ላይ ሀሳብ ከመስጠት በመቆጠብ በጥንቃቄ ስንከታተል ቆይተናል። ይሁን እንጂ ጥያቄው የቀረበለት መንግስት ባለሙያዎቹ ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል። በባለሙያዎቹ በኩልም የስራ ማቆም እርምጃ ወደ አጠቃላይ ደረጃ መረሱን ታዝብናል ብለዋል። በመግለጫቸው በመብት ጠያቂ ጤና ባለሙያዎችና ተጠያቂ መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ግንባር ቀደም የችግሩ ሰለባ የሚሆነው የመንግስት ባለስልጣናትና ጥቂት የሕክምና አገልግሎት ተጠቃሚ የማህበረሰብ ክፍል ብቻ ሲቀሩ መቶ ሀያ ሚሊዮን የኢትዮጵያ ሕዝብ መሆኑን መንግስት በአግባቡ ሊያጤን ይገባል። ቀድሞውኑም ትኩረት ተነፍጎት የተዳከሙ የጤና ስርዓታችን ላይ የባለሙያው ስራ ማቆም ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀ የመንግስት እንዳላየ የማለፍ ከጤና ባለሙያዎች ጋር እልክ መጋባት ሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል። የጤና ባለሙያዎችን የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከሰማንያ የሚበልጡ ሐኪሞች ለእስር መዳረጋቸውን መረዳት ችለናል ነው ያለው። ኢትዮጵያና መሰል የአፍሪካ ሀገራት ከድሀ በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞች ወደ አደጉ ሀገራት እንዲፈልሱ በማድረግ የሚታወቁና የሚወቀሱ ሲሆን ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር መግባቱ ልብ ሰባሪ ነው። የጤና ባለሙያዎች በተማሩት ትምህርት አገራቸውንና ህዝባቸውን በቅንነትና ታማኝነት ማገ ማገልገል እንደሚገባቸው ህዝባችንም ተገቢውን የሕክምና አገልግሎት ማግኘት እንደሚገባው እኛ የትብብር ፓርቲዎች የምናምን ቢሆንም፣ ራሱ እየቀለጠ አካባቢውን እንደሚያበራው ሻማ ባለሙያው በተጎሳቆለ ኑሮ እየሞተም ቢሆን ህዝብን ማገልገል አለበት የሚል እምነት ከቶም የለንም። በዚህ መልኩ የሚሰጥ አገልግሎቱም ከስም በዘለቀ ለህዝባችን አንዳች ፋይዳ አይኖረውም ብለዋል። ስለሆነም መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይል በአስቸኳይ መፍትሄ እንዲሰጥ፣ የባለሙያዎችን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ በስራ ማቆም እንቅስቃሴው ክፉኛ የሚጎዳውን በተለይ ያለምንም አማራጭ የሚቀረውን የማህበረሰብ ክፍል ታሳቢ ያደረጉ አካሄዶች እንዲታዩ የችግሩ ግንባር ቀደም ሰለባ በሆነው ህዝብ ስም ጥሪ አቅርበዋል። አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ሆኗል ሲል ተመድ ገለጸ። የተባበሩት መንግስታት የፊሊስጤም ስደተኞች ኤጀንሲ የጋዛ ሰርጥ ከጥቅምት 2023 ወዲህ የከፋውን ሰብአዊ ቀውስ እያስተናገደ ነው ብሏል። ኤጀንሲው በኤክስ ገጹ በአየር በመሬትና በባህር ላይ ተጠናክሮ የቀጠለው የእስራኤል የቦምብ ድብደባ በመቶዎች ለሚቆጠሩ ሰዎች ጉዳትና መፈናቀል ምክንያት ሆኗል ሲል አስፍሯል። ለ11 ሳምንታት የእስራኤል ባለስልጣናት ሆነ ብለው ወደ ጋዛ የሚገቡትን ድጋፎች ሙሉ በሙሉ አግደዋል። አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ነው። የትኛውም ቦታ ደህንነቱ የተጠበ ጠበቀ አይደለም ሲል ሁኔታውን ገልጿል። የእስራኤል ጦር በጋዛ ቢያንስ 60 ሰዎችን የገደለ የቦምብ ጥቃት ከኩለሌት ጀምሮ አድርሷል። ከዚህ በፊት ታይቶ የማይታወቅ ጥቃት ከማድረሱ በፊት ወታደራዊ ቡድኑ በደቡባዊ የካን ዮኒስ ከተማ የሚገኙ ፊሊስጥማውያንን እንዲሸሹ ትዕዛዝ ሰጥቶ ነበርም ተብሏል። የካናዳ የፈረንሳይና የእንግሊዝ መሪዎች እስራኤል በጋዛ የምታደርገውን ጥቃት ካላቆመች ተጨባጭ እርምጃ እንደሚወስዱ ሲያስፈራሩ፣ 22 አገራት ደግሞ እስራኤል ወደ ጋዛ ሰርጥ እርዳታ እንዲገባ እንድትፈቅድ አሳስበዋል ይገኛል የተወደዳችሁ ቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።